ሰላም በጣም ተረጋግቷል። ሰላም ወዳድ ያልሆኑ ኃይሎችም ጭምር በሚሰጡት የክልከላ ሀሳብ ሚዲያው ነው በብዛት አሁን ስራውን እየሰራብን ያለ የውጭ ሚዲያው ነው እሱ ሚዲያ ዛቻ ይዝታል። እዚህ ጫካ ያለውን ሰው ምናምን በምንም አታገኘው። የውጭ እነዚህ የአክቲቪስት የሚባሉ ሰዎች ሚዲያው የሚያስተላልፉት ሜሴጅ ከፍተኛ እንትን ስለ በፍራት አንዳንድ ምልክቶች ከተማ ላይ ቦምብ ፍንዳታ ምናምን ስለተከሰተ እሱ መነሻ በማድረግ በሚሰጡት ክልከላ ተቋርጦ ነው የነበረው። አሁን በተደጋጋሚ ስብሰባ ተካሂዶ ቅስቀሳን በማድረግ መምህራንም ተማሪዎች ላይም ቅስቀሳ እየተርግ ተጀምሮ እየሰፋ እየሰፋ መጥቶ ከቴም ፈተና በመስደ ላይ ስለሚገኙ ትምህርት ቤት አሁን ምንም አይነት ኮሽታ የለም። ጥበቃ እስካሁን እየተካሄደ ነው ያለ፣ ግን አሁን ጥበቃ ባይኖር ትምህርት ቤት ላይ ምንም አይነት ግንዛቤ ስለተፈጠረለት ነው። ህብረተሰቡም ተማሪዎች፣ መምህራን ላይም የተሰጠው በየስብሰባ ግንዛቤ ፈጠራ ስራ ተሰርቶ ሰላም መሆኑን ተረጋግጦ አሁን ምናልባት ዘግይቶ ያልቀረ ተማሪ ካልሆነ በስተቀር እስካሁን ያለው ባለበትን የቀጠለ እየሰፋ መጣሁን ፈተና ላይ እንደሆነ እያየን ስለሆነ በጣም ደስ የሚል መሻሻል አይተናል። እንግዲህ ግጭት በሚከሰትበት ጊዜ ህብረተሰቡ በጣም ተረብሾ ነበረ። በቃ ሰላም አቶ ነበረ እና ገበያ ሄዶ ለመገብየት፣ ልጆቹ ወደ ትምህርት ቤት ለመላክ፣ እሱ ራሱ ሰርቶ ራሱን ለመቻል የመንግስት ሰራተኛውም እንደዚ ይጨናነቅ ነበረ እና ትርምስ ነበረ እና በጣም እውነቴ ነው በጣም የሚያስፈራ በጣም የሚያስጠላ ጊዜ ነበረ። ጭንቅ ነበር፣ በቃ ጭንቅ። እራሱ ህጻናት የሚጫወቱበትን ትናተው በቃ እንዳው ማየኔ ለወጣ ነው ምናምን እያሉ ያስቸግራሉ። ህጻናት ደግሞ ጨዋታ ይፈልጋሉ። እና ዝም ብለው አንድ ቤት ሲታሰሩ ደስ የማይል ሁኔታ ነበር እና ወላጅም ህፃንም ልጅም የሚጨናነቅበት ጊዜ ነበር። በቃ ልክ ሲኦል ውስጥ እንደገቡ ነበር በቃ ይመለከቱት የነበረ እና ያ ጊዜ አልፎ በአሁኑ ሰዓት ህብረተሰብ እየተባበረ አሁን በሰላም ገብቶ በሰላም ወቶ የመግባት ሁኔታ አለ። መስራት እንደልብ አለ። በጣም ጥሩ ነው። ተማሪዎች በተለይ እኛ ተማሪዎች ትምህርት በማቋረጣቸው ወላጆች በጣም ተቸግረው ነበር። ተማሪዎች ደግሞ የሚያሳልፉበት ጊዜ ቦታ አተው ነበር። ግን ትምህርት በትግል ያላቋረጠ ስብሰባ ማድረግ መስዋዕትነትን በመክፈል ሶስት ጊዜ ተቋርጦ በአራተኛው በቆራጥነት ያው ትምህርት ተጀምሮ ተማሪዎች እየተማሩ እንግዲህ

ሁለት ልጆች አሉ። ልጆች ሽንት ቤት እንዳይሄዱ በአልጋ ስር ሁሉ ደብጫቸዋለሁ። ተንቀጥቅጭ ሁለት ልጆች አሉ። በዛም ሰዓት ለልጆች ቆሎቆል ችን ሰጣቸው። ማጥቼ ተቸግሪያለሁ። ያን ሁሉ እንደያ ተው፣ ተው፣ ባካችሁ። ሀገር ሰላም ሲያድር ነው ልጅ የሚያድግ የሚተካ ነገ ተወልዶ። አርጉዙናም ኮይ ሞታ አለች እዚሁ ሐኪም ቢሳተት ያን ሁሉ ታሪክም እኮ ያየነን በእኛ ወድም እንኳን በደረስንበት ብዙ ፈተና ገጥሞናል። በጣም በጣም የሚዘገንን እንትን ያየ ሆነ። በኔቱ እድሜ እንኳ በዚች በአምስት አመት በጣም የሚዘገንን ተደርጎ አይታወቅ ባያታችን ባያት በቅማታችን ተደርጎ አይታወቅ ሁኔታ ነው የተደረገ እና ስለዚህ ወንድም ያለዋል አክስት ያለዋል አጎት ያለዋል አባት እናት ያለዋል። ብሮ እኮ አልመጣም አለኩ። የኛ ወገን እኮ የትም አይደርስም። እስከ መቼ ጫካ ሆኖ ይገፋል? ሱስ በዝናብ በጫካ በምሮ መሬት ያለው እኮ እና አርሶ መብላት ሲችል ቤት እኮ እዚህ እኮ ስምንት ዶርምና አንድ ቤት ቁጥሮ ሄደ የኛ አካል አለ ታጣቂ ሰላም የሚጠበቀው መንግስት እና ህዝብ እጅና ጓንት ሲሆን ነው። ከርቻ ያለረኛ ህዝብ ያለ ዳኛ አይኖርም። ስለዚህ ወጣቱም ሽማግሌውም፣ ጳጳሱም ከሃይማን ማንኛውም ቢሆን ገበሬውም ሆነ ከመንግስት ጋር ሆነ ታገሱ፣ ተመለሱ። የወጣው ይግባ፣ ለግዲ ያትርፍ። ሰላም ከሌለ መኖር አንችልም። የምንፋጅ ስበሳችን ነው፣ የምንጋገዳደል ስበሳችን ነው። የሌላ ጠላት አልመጣብንም። ስለዚህ ይህንን መንግስት እና እግዚአብሔር መሀል ነው። መፍትሆን የሚሰጥ መንግስት ነው መድኃኒቱን ቀሞ በሽታውን የሚያስወግድ ሐኪሙም ህክምናውም መድኃኒቱም ከመንግስት ይገኛል። ስለዚህ መንግስት ፊቱን ከእግዚአብሔር ጋር እንዲመልስልን ህዝቡን ከጎን እንድንሰለፍ። አዱኛ መስፍን እባላለሁ የፉነት ሰላም ከተማ አስተዳደር ሰላምና ደህንነት ጽሕፈት ቤት ኃላፊ ነኝ። በአንድ ዓመት ከስምንት ወራችን በተለይ በከተማ አስተዳደራችን እንደ ክልል የገጠመን ችግር ከፍተኛ የሆነ ቀውስ ገጥሞ የነበረው በሁሉም ዘርፎች፣ በማህበራዊ ዘርፎችም፣ በኢኮኖሚያዊ ዘርፎችም በፖለቲካዊ ዘርፍም ከፍተኛ የሆነ ቀውስ የገጠመን ወቅት ነው የነበረው። ይሄ አንድ አመት ከስምንት ወር፣ በተለይ ከግማሽ አመት ወደዛ፣ ሰው በሰላም ለመውጣት የሚቸገርበት ሰው ራሱን የሚጠራጠርበት ማህበረሰቡ ያለው ኢንቴንሽን የተባለው ጦርነቱ ሲጀመር የተሰበከው ሰበካና በተጨባጭ አሁን ላይ ያለውን ስናነጻጽር በጣም ከፍተኛ ለውጥ የነበረበት ነውና፣ አንደኛ ትምህርት ቤቶች በአንድ አመት ውስጥ ከፍተኛ ተጽዕኖ ነው የተፈጠረው። ትምህርት ቤት እንዲቆምን የተደረገው ትግሉ ማለት ነው። የትግሉ ጫፍ የወጣው ትምህርትን በማስቆም የአማራን ጥያቄ መመለስ አይቻልም፣ ግን ትምህርትን ማስቆም ነው የቻሉት። ያልተማረ ትውልድ እንዲፈጠር ነው የተደረገው። የዛሬ አራት አመት የኛ የምዕራብ ጎጃም ተማሪ በ46 ዩኒቨርሲቲዎች የዲግሪ ተማሪ የለንም፣ የሚመረቅ ተማሪ የለንም። የዛሬ ሰባት አመት የምዕራብ ጎጃም ልጅ ካላስፈተኑ የአስራ ሁለተኛ ክፍል ተማሪዎች የምዕራብ ጎጃምን ያላስፈተን የዛሬ ዶክተር የሚሆን የዛሬ ሰባት አመት የሚመረቅ ልጅ የለንም ማለት። ስለዚህ ይሄ ይሄ ጦርነት የፈጠረው እንትን አንድ ትውልድ ጋ ታፈጥሯል ማለት ነው። ስለዚህ የአማራን ክልል ጥያቄ እንመልሳለን ተብሎ የተጀመረው እንትን የትውልድ ጋፕታ ነው የፈጠሩት። ሰው በሰላም ወጦ እንዳይገባ ጫና ነው የፈጠረው። የኢኮኖሚ ካሊ ቀውሱ የፈጠረው ችግር በርካታ ነው። ማህበረሰባችን በሰላም ወጦ መግባት አልቻለም የነበረው እና ይህንን ስታየው ብዙ ውስብስብ ያለ ችግር የነበረበት አሁን ላይ ግን በዚህ አመት ህዝባችንም አግዞን የጸጥታ መዋቅራችንም አደረጃጀት ፈጥረን አደረጃጀት ፈጥረን ከማህበረሰባችን ጋር በማድረግ አሁን ከ11 ሺህ በላይ ተማሪ እየተማረ ነው የሚገኘው ማለት ነው። አሁን ላይ ግጭት ይፈጠር አሁን ላይ የረባ ግጭት የለም እንጂ ግጭት ይፈጠር ማህበረሰባችን ሱቁን አይዘጋም፣ ባለባጃጆች ስራ አይቆሙ፣ ተሽከርካሪ ስራ አይቆሙ አሁን ላይ ማለት ነው። በምንም ይሁን በምንም የፈለገው ነገር ቢፈጠር ማህበረሰቡ አሁን ይሄን ያዳምጡ ስራ መስራት ነው የሚፈልገው ኑሮውን መቀየር ነው የሚፈልገው ልጆቹ ማስተማር ነው የሚፈልገው በሰላም ወጥቶ በሰላም መግባት ነው የሚፈልገው። ስለዚህ ማህበረሰባችን ከያሳለፍናቸው ወቅቶች አሁን ላይ ምንም ሊገናኝ አይችልም። ኮሚቴ አዋቅሮ ለጸጥታው መዋቅሮ የሚያስፈልጋቸውን ግብዓቶች እያሟላ ነዋል ማህበረሰባችን ማለት ነው። ከጸጥታው ጎን ሆኖ አይዟችሁ ምናግዛችሁ በሚል ማህበረሰቡ ለጸጥታው ጎን ሆኖ እየሰራ ነው ያለና ያ ብቻ አይደለም። አደረጃጀት ፈጥሮ በሮንድ ከ155 ቡድን በላይ ተዋቅሯል። በዚህ ከተማ ማለት ነው ከ355 በላይ የማህበረሰብ ክፍል በሮንድ ተደራጅቷል። በ16ቱም ሰፈሮች የግል ታጣቂና ጀሌ ሆኖ ሲጠብቅ ነው የሚያደር፣ በየብሎክ ማለት ነው። ሌባ ይዛል ማህበረሰቡ ዛሬ በየሰፈሩ ትላንትና ሲሰርቅ የነበረ ሌባ አሁን አይንቀሳቀስም። ከብሎክ ብሎክ መንቀሳቀስ አይችል ይዞ ለህግ ያቀርባል ማህበረሰባችን ማለት ነው። ስለዚህ በዚህ ልክ አካባቢውን ተደራጅቶም እየጠበቀ ያለው ያ ብቻ አይደለም። ይሄ ጽንፈኛው ሀይል ወደ ከተማ ለትንኮሳ በሚመጣበት ሰዓት መረጃ ሰጭ ሆኗል። አሁን ማህበረሰቡ እነዚህ ይሄን ያክል ሰዎች በዚህ እየመጡ ነው ብሎ መረጃ ይሰጣል። አሁን ከዚህ በፊት ተጽዕኖውን ስለሚፈራ ይህን አያደርግም ነበር። አሁን ግን እሱ አይደለም፣ እነከሌ እነከሌ በዚህ ነው የመጡት፣ እስኪ ቸክ አድርጉ፣ ጸጉረ ልውጥ ሰው መጥቷል፣ እነከሌ የሚባሉት እዚህ አካባቢ ይልከሰከሳሉ የሚል የማህበረሰብ ክፍል ቁጥሩ ቀላል አይደለም። ስለዚህ ከጊዜ ወደ ጊዜ ይህን የሰላም ሁኔታ ለማረጋገጥ ማህበረሰባችን ከጎናቸው ሆኖ እያገዘን ያለው ከ165 በላይ ተጠርጣሪዎችን አስገብተን በግ ጠይቀን ተምረው በታድሶ እንዲወጡ ያደረግንበት ነበር የነበረው። ከ165 በላይ ማለት ነው። ያ ብቻ አይደለም፣ ከ28 በላይ በዚህ ከተማ ውስጥ ተደራጅተው ጋንግስተር የሚሰሩ ነበሩ፣ ዝርፊያ የሚፈጽሙ ከ28 በላይ ማለት ነው፣ ይዘን በህግ ቁጥጥር ውስጥ አድርገናል፣ በህግ እንዲጠየቁ አድርገናል። ያ ብቻ አይደለም፣ 18 ያክል 18 ያክል ሌቦች ነበሩ፣ ኪስዬ ሌቦች፣ ሱቅ የሚዘርፉ ይሄ በረንዳ የሚዘርፉ፣ እነዚህ እነዚህን በህግ ቁጥጥር ውስጥ አድርገናል። ይህም የሰራው ማህበረሰባችን ነው ይጠቁማል ማህበረሰቡ። እንደ ከዚህ በፊት አለም ኔክሌ ኔክሌ ይሰርቃሉ ብሎ ማህበረሰባችን እየጠቆመ ወደ ህግ እያስገባን እያስተማርን ያለንበት ሁኔታ ነው ያለና፣ በተለይ በእኛ ከተማ ደረጃ በርካታ ይወጣለ። እኛ ባደረግነው ዲፕሎማሲ ደግሞ ከአስር ያላነሰ ባለማወቅ፣ በማወቅም ሊሆን ይችላል ሂደው ሲዋጉ የነበሩ አስር ያክል እጅ ሲጣሉ በእኛ ከተማ ማለት ነው። በማወቅም ይሁን ባለማወቅ አሁን የአማራን ክልል ጥያቄ እናስመልስላለን እያሉ በዝርፊያ የተሰማሩ ፣ ሰውን በመግደል የተሰማሩ አላስፈላጊ፣ ማህበረሰባችን ችግር ውስጥ የሚከቱ ሰዎችን እኛ ትናንትና እንዲሰራችሁ ብለን ምን ወቅስ አደለን። የሰላም አማራጩን ፈልጎ የሚመጣ እኛ በጸጋ እንቀበላለን። እንደ ወንድሞቻቸው መምጣት ይችላሉ። ጫካ የወጡ አካላት ይህን አጋጣሚ እንዲጠቀሙ ጭምር ምክር እንመክራለን። ለምን በሰላም መኖር አይቻልም? ከማህበረሰባችን ጋር ተቀላቅሎ ኑሮ መኖር ይቻላል። ሰርቶ መኖር ይቻላል። ልጅም ማሳደግ ይቻላል። ጦርነት አካል ያጎላል፣ ህይወት ያጠፋል፣ ንብረት ያዋድማል፣ በርካታ ቀውስ ነው የሚፈጥረው። ስለዚህ ለጦርነት ጊዜ ሊሰጡ አይገባም። ቆም ብለው ሊያስቡት ይገባል። ይህን አጋጣሚ ሊጠቀሙ እኔ መልእክት ማስተላለፍ እፈልጋለሁ ማለት ነው። ከመስከረም 2016 በኋላ የሀገር መከላከያ ሰራዊታችን፣ የክልሉ የጸጥታ አቅም በጋራ በመሆን የፖለቲካ አመራሩም እንዲሁ ከነበረበት መበታተን ወጥቶ ወደ አንድ በመምጣት መንግስት በሚሰጠው አቅጣጫ መሰረት ሰላም እንዲሰፍን ከፍተኛ የሆነ ጥረት ሲያደርግ ቆይቷል። ከዚህ ይህን መነሻ በማድረግም በዞናችን ውስጥ በአብዛኛው ወረዳዎች ላይ አንጻራዊ ሰላም የነበረ ቢሆንም አሁን ባለ ሁኔታ ደግሞ በተለይ በ2017 በጀት ዓመት በሁሉም ወረዳዎቻችን ላይ የመንግስት ስራ ወይም ደግሞ መንግስት መዋቅሩ የጸጥታ ስራውን ብቻ ሳይሆን የልማት ስራዎችንም አብሮ ጎን ለጎን እየሰራ ያለበት ሁኔታ ነው ያለው። ያው ሁሉም ህዝቡም እንደሚያየው አሁን ባለው ሁኔታ ላይ አንጻራዊ ሰላም ብቻ ሳይሆን በተለይ አንዳንድ ወረዳዎች ላይ ወደ ተሟላ ሰላም ገብተናል ብሎ መውሰድ ይቻላል ነው ያው በብዙ ቦታዎች ላይ እንደምታዩት አሁን ባለው ሁኔታ ህብረተሰቡ ሰላምን መፈለግ ሳይሆን ብቻ ሳይሆን ለሰላም ያለውን አስተዋጽኦ በግልጽ እያሳየ ነው ያለው። በእንደዚህ አይነት በአመጽ እና የህዝብን ሰላም በሚነሱ ተግባሮች ላይ መሳተፍ አዋጭነት የሌለው መሆኑን አውቆ በዚህ ድርጊት ላይ ከዚህ ድርጊታቸው ወይም ደግሞ በዚህ ድርጅት የሚሳተፉ አካላት ከዚህ ድርጊታቸው እንዲወጡ ለሰላም አጋር ሆኖ ለመንግስት አጋዥ ሆኖ እያንዳንዱ ከስብሰባን ባሻገር በተግባር ሰላም ያስፈልጋል ብሎ ታጥቀው የወጡ አካላትንም ጭምር ከዚህ ድርጊታቸው ታቅበው ወደ መንግስት እንዲገቡ በማድረግ በኩል እና በተጨባጭም በዞናችን ውስጥ በጣም ብዙ ቁጥር በመቶዎቹ የሚቆጠር ቁጥር የታጣቂ ቡድኖች በሰላም እጃቸውን እንዲሰጡ ግፊት እያደረገ ያለበት ሁኔታ ነው ያለው። ሌላው የልማት ስራዎችን በተመለከተ ነው። አሁን የልማት ስራዎች ሁለት ሺህ አስራ ስድስት ላይ ከሞላ ጎደል በክልላችን በጣም በርከት ያሉ የልማት ስራ ከሚባሉት መሰረተ ልማት ነበረ። በተለይ መንገድ ማለት ነው። በክልላችን በዞናችን ወደ ሰባት የሚሆኑ የአስፋልት ፕሮጀክቶች አሉ። ያው እንደሚታወቀው ከጅጋ ቋሪት ወደ አምሳ ዘጠኝ ኪሎ ሜትር የሚሆን መንገድ አለ። አሁን ይሄ ስራ ላይ ነው ያለው ማለት ነው። ኦልሞስት የአስፋልት ንጣፍ ስራ እየተጀመረ ያለበት ሁኔታ ነው ያለው። ከአርብ ገበያ ሰከላ ቲሊሊ ወደ 61 ኪሎ ሜትር ከደንበጫ ፈረስ ቤት አዴት 69 ኪሎ ሜትር አለ። ማንኩሳ ብርሸለቆ 35 ኪሎ ሜትር አለ። ቡሬ ሽንዲ ጎመር 43 ኪሎ ሜትር አለ። የደብረ ማርቆስ ዚገም ወደ ቻግን የሚሄድ 78 ኪሎ ሜትር አለ። የቡሬ አጋምሳ መንገድ አለ። እነዚህ ወደ አርባ ሰባት ነጥብ ዘጠኝ ኪሎ ሜትር ነው ይሄኛው የቡሬ አጋምሳ። እነዚህ ሁሉም ምናልባት አፈጻጽማቸው የተለያየ ቢሆንም ማለት ነው አንዳንዶቹ በጥሩ ሁኔታ እየሄዷሉ፣ አንዳንዶቹ ደግሞ የራሳቸው የሆነ የኮንትራክተሮች ችግር አለ። ዞሮ ግን ኅብረተሰቡም በእነዚህ መንገዶች ላይ የነበረው ያለው ተሳትፎ በጣም ከፍተኛ ነው ያግዛል። ጉልበት ይሆናል። አንዳንድ ችግር የሶስተኛ ወገን ችግር ሲገጥማቸው በዚህ ላይ ያለውን ችግር ይፈታል እና የጸጥታ ችግሩን ለነዚህ መንገዶች ግንባታ እንቅፋት ያልሆነበት ጊዜ ቢኖር ይሄ 2017 ነው ማለት ነው። ሌላው መደበኛ ገቢን በተመለከተ ማለት ነው የባለፈውን አይተን የዚህን አመት ማነጻፀር እንችላለን። ባለፈው አመት በአጠቃላይ በበጀት አመቱ የሰበሰብነው ገቢ ከሰላሳ አምስት ፐርሰንት አይበልጥም ነበር እስከ መጨረሻው ጊዜ ድረስ ማለት ነው። አንዱ ትልቁ ነገር ችግር የነበረው የሰላም ሆኖ በአሁኑ ሰዓት ግን አጠቃላይ ወደ ወደ ሁለት ነጥብ ሶስት ቢሊየን ብር ነው አጠቃላይ እቅዳችን። አሁን ባለው ሁኔታ አንድ ነጥብ አንድ ቢሊየን ወደ ሀምሳ ሁለት ፐርሰንት አካባቢ የሰበሰብንበት ሁኔታ አለ። ገና ቀሪ ሁለት ወር ስላለ ከእቅዳችን ጥሩ አፈጻጸም እንዲኖረው እናደርጋለን ማለት ነው። የአፈር ማዳበሪያንም ማንሳት ይቻላል። ከአንድ ሚሊየን በላይ የአፈር ማዳበሪያ እቅድ አለን እስካሁን ድረስ የደረስንበት ወደ አምስት መቶ ሺህ ኩንታል ወደ ወረዳዎቹ ቀርቧል። ነገር ግን በዚህ ሶስት ሳምንት ውስጥ ብዙ ፈተናዎች ነበሩበት ማዳበሪያ ላይ ያው የጽንፈኛ ኃይሉ ማዳበሪያን እንደ መያዣ ይጠቀምበት ስለነበር ማዳበሪያ እንዳይወስድ ከፍተኛ የሆነ ቅስቀሴ ያደረገ ቢሆንም አርሶ አደሩ ግን ከምንም በላይ በጥቅሜ አልደራደርም የሚል አቋም ወስዶ አሁን ባለው ሁኔታ ወደ ሦስት መቶ ሺህ ኩንታል ማዳበሪያ ለአርሶ አደሩ የተሰራጨበት ሁኔታ ነው ያለ ማለት ነው። በአጠቃላይ እያደገ የመጣበት የስራ እድል ፈጠራ ባለፈው ዓመት ከነበረው ጋር በዚህ ዓመት የሚነጻጸር አይደለም። ወደ ከአርባ ሁለት ሺህ በላይ ስራ እድል የፈጠርንበት ሁኔታ ነው ያለ ከነችግሩም ሆኖ ማለት ነው። ስለዚህ በአጠቃላይ ሁለቱን ለማነጻጸር ከተፈለገ የባለፈው ዓመትና እና የዘንድሮ በአንድ በኩል ህብረተሰቡ ለሰላም ያለው አስተዋጽኦ እያደገ የመጣበት የእኛ የጸጥታ መዋቅራችን ደግሞ ከዚህ በፊት መከላከያ ብዙዎቹን ይሸፍናቸው የነበሩ ቀጠናዎች አሁን ባለው ሁኔታ ደግሞ የኛ የጸጥታ መዋቅርም በከፍተኛ ሁኔታ እየተጠናከረ ግዳጅ የመፈጸም አቅሙ እያደገ በስነ ምግባርም እየጎለበተ የመጣበት እና ህዝቡም በተመሳሳይ ይህን የጸጥታ ኃይል የሚደግፍበት ሁኔታ ነው እየተፈጠረ ያለ ማለት ነው። ከስድስት መቶ የትምህርት ተቋም ወደ ሰባ የሚሆኑ ትምህርት ቤቶች ብቻ ናቸው እያስተማሩ ያሉት አጠቃላይ ከሦስት መቶ ዘጠና ሺህ ተማሪ ስልሳ ሺህ ተማሪ አካባቢ የማይሞላት ነው እያስተማርን ያለ ነው በዞኑ ውስጥ ማለት ነው። ስለዚህ በኦልሞስ በገጠር ትምህርት ቤቶች የገጠር ትምህርት ቤቶች ካምፕ ሆነው ነው እያገለግሉ ያለ ልጆች ወደ አልባሌ ቦታ ነው እየገቡ ያሉ ከዚህም በላይ ደግሞ አላማቸውን እየሳቱ ምናልባትም የነገ አገር ተረካቢ የምንላቸው ዛሬ በሀላፊነት ልንመራቸው ልናሳድጋቸው የሚገባ ልጆች የተኩስ ድምፅና የመሳሪያ አይነት ሲሰሙ ነው እየዋሉ ያሉት። ስለዚህ ይሄ ህብረተሰቡ ላይ የተጫነ እዳ ነው። ጽንፈኝነት ህብረተሰቡ ላይ የተጫነ እዳ ነው። ስለዚህ የራስን ሐሰት ከማዳመጥ ወጥቶ ይሄ ኃይልም ነገ ኃላፊነት አለ ብሎ ካሰበ ለዚህ ትውልድ ማሰብ ይኖርበታል። ለዚህ የህብረተሰብ ሥቃይ ስቃይ ማሰብ ይኖርበታል። ከምንም በላይ ደግሞ ህብረተሰቡ። እንዲህ አይነት ነገር ራሱን እየጎዳ እንደሚሄድ ራሱን ችግር ውስጥ እየከተተ እንደሚሄድ አስቦ ከምንም በላይ በሰላም ጉዳይ ላይ የራሱን አስተዋጽኦ ማድረግ ይኖርበታል። ይሄንን ካደረገ እና ይህንን ማዳመጥ ወይም ደግሞ ይህንን ወደ ጎን ያሉ አካላት ካሉ ደግሞ እንግዲህ የህግ ማስከበር ስራው እንዳነሳሁልህ እየተጠናከረ ይሄዳል ማለት ነው። ስለዚህ ህግ ማስከበርም ለሰላም ውይይት መጋበዝም ሁለቱም በአንዴ እየተፈጸሙ የሚሄዱ ተግባሮች ይሆናሉ ማለት ነው። የዛሬ ስራዎቻችን ለነገ በደንብ መነሻዎች ሆነው ያገለግላሉ። አሁን ደንበጫ፣ ቅድም የጠቀስከው በህብረተሰብ ተሳትፎ እና በመንግስት ጥረት እንግዲህ ወደ ሶስት ድልድዮች በዚህ ዓመት በማይታመን ሁኔታ ማለት ነው እየተሰሩ ያለበት ሁኔታ ነው ያለው። ቡሬ አካባቢ በጣም ሰፊ ፕሮጀክቶች አሉ። እነዚህን ህብረተሰቡ ራሱ ህብረተሰቡ እየጠበቀ ማለት ነው። የቡሬን አስፋልት መንገድ ከከተማው የሚነሳውን ህብረተሰቡ 24 ሰዓት ነው እየጠበቁ ያለ የሚገጥሙትን ችግሮች እየፈታ ያለ። ከዚህ በፊት አሁን አንዳንድ ፕሮጀክቶች በህብረተሰብ ተሳትፎ ችግር፣ በተለይ ደግሞ ከዚህ ከሶስተኛ ወገን ነጻ ካለ መደረጋ ተይዞ ክሶች ምኖች ልማትን ያደናቅፉ ነበር። አሁን ግን ህብረተሰቡ ባለቤት ሆኖ ከምንም በላይ ይህንን ስራ እየሰራ ያለበት ሁኔታ ነው ያለው። ይሄ በጣም አንድ ትልቅ የህዝብ አቅም ነው። አመራራችንም በአንድ በኩል ይሄ የጸጥታ ችግር ኑሮ፣ በሌላ በኩል ደግሞ እንዲህ አይነት ፕሮጀክቶችን የመፈጸም ብቃቱ፣ ተነሳሽነቱ፣ የእውነት ልማትን ለህብረተሰብ ማድረስ ብቸኛ አማራጭ ነው፣ ያልሆነ ቃል ከመግባት ይልቅ ፕሮጀክቶቹን ቶሎ ማጠናቀቅ፣ በጥራት ማጠናቀቅ በጣም ወሳኝ ነው የሚል ቁርጠኝነት ያላቸው ከንቲባና አስተዳዳሪዎች አሉ እዚህ ፍኖተ ሰላም ደንበጫ፣ ጂጋ፣ ቡሬ ይህን ወንበርማ በሁሉም ወረዳዎች ላይ ይሄንን ማንሳት ይቻላል ማለት ነው። አሁን በቅርቡ የደብረ ከደብረ ማርቆስ ወደ ቡሬ የሚሄደው ሳብስቴሽን የትራንስሚሽን ላይን ዝርጋታ ይሄንን ከሦስተኛው ወገን ነፃ በማድረግ ይጠበቃል እና ደንበጫ አካባቢ ያሉ አመራሮች የካሳ ስሌቱን በጣም በፍጥነት ምናልባትም ሳምንት በማይሞላ ጊዜ ነው አጠናቀው ለፊርማ እያቀረቡት ያለ እና አመራሩ ዛሬ ላይ ያለው ተነሳሽነት ለቀጣይ ትልቅ አቅም ሆኖ ስለሚያገለግለን፣ በቀጣይ እንግዲህ ኦልሞስት የበጀት ዓመቱ እየተጠናቀቀ ስለሆነ በአንድ በኩል ክልሉ የሚሰጥን ቅድም ምክንያት መነሻ በማድረግ በሌላ በኩል ደግሞ እኛ ራሳችን በራሳችን አቅም እያንዳንዱ ወረዳ ቢያንስ አንድ ፕሮጀክት መኖር አለበት ብለን የያዝነው እቅዳለ ይህንን የበለጠ አጠናክረን የሁለት ሺህ አስራ ስምንት በጀት ዓመት በልማት ላይ በዋናነት ልማት እና ወደዚህ ወደ መደበኛ የአጠቃላይ እንቅስቃሴ የምንገባበት አመት እንዲሆን ለዚህ ምቹ መደላድል የመፍጠር ስራ ከምንም በላይ በልማትም በመልካም አስተዳድርም በጸጥታም ተቀናጅተን የበለጠ የህብዝን ጥያቄ የምንመልስበት አመት ይሆናል። ኢብን የቀረን ጊዜም በርብር አሁን የቀረን የበጀት አመቱ እነዚህ ቀሪ ሁለት ወራት ከምንም በላይ በጣም እንደ አለፈ ስምንት ዘጠኝ ወር አድርገን እንሰራለን ብለን አመራራችን ከዞን አመራር ጀምሮ እስከ ወረዳ ድረስ ያለው አንዳንድ ቦታዎች ደግሞ አስቻይ ሁኔታዎች ባለበት እስከ ቀበሌ ድረስ ያለው መዋቅራችን ከምንም በላይ አሁንም ርብርብ ላይ ያለ የጎደል ለመሙላት ማለት ነው። በሚቀጥለው ደግሞ እንዳነሳሁላ ይህን ይሄን ምቹ ሁኔታ ፈጥረን የበለጠ ስራ የምንሰራበት በተለይ ምዕራብ ጎጃም ትልቅ አቅም ያለው ዞን ነው። በምርጥ ዘር ማባዛት፣ በሰብል ልማት፣ በእንስሳት ሀብት ልማት፣ በኢንዱስትሪዎች የተጀመሩ ኢንዱስትሪዎች አሉ። እነሱን ባለሀብቶችን በማገናኘት በማወያየት ወደ ስራ እንዲገቡ የገጠማቸውን ችግር በመፍታት እንዲሁም ደግሞ ችግር ያለባቸውን ደግሞ በማስተካከል አዳዲስ የኢንቨስትመንት ፕሮጀክቶች መሬቶችን በመስጠት ብዙ ስራዎችን እየጀመረን ስለሆነ ይህን የበለጠ አጠናክረን የስራ እድልም ፈጥረን ብዙ ጊዜ በእኛ እምነት የዚህ ሁሉ ችግር ምክንያት የሆነው ምንም እንኳን የፖለቲካ ጥያቄዎች የሉም ባይባልም የስራ እድል ፈጠራ ችግር፣ የኑሮ ውድነት እና የመልካም አስተዳደር ችግሮች ስለሆነ ከዚህ በፊት የበደልነውን ሕዝብ ዳግም ላለመበደል ቁርጠኛ ሆነን በተግባር የምናሳይበትን መንገድ የምንሰራበት አቅጣጫ እንከተላለን ብዬ ነው ማስ